ከባር ነገር አደረገች ዳጣ በስተ መጨረሻ ኤቢል ለማቃጠልና ኤቢል ለማናደድ ብላ የናታንን የፍቅር ጥያቄ ተቀበለችው እናም ሰተት ብላ ይዛ መታ እጁን ይዛ ናታን ከዚህ በኋላ የኔ ፍቅረኛ ነው ስለዚህ አጠገቡ እንድትደርሺ አልፈልግም ብላ አለች አቶ ደረጀና እንዲሁም ወይዘሮ ሜላት ማርታ ፍጥጥ ብለው ሲያዩ፣ ቆይ ለምንድን ነው እንደዚህ የምታዩ? በቃ ነገርኳችሁ፣ ልጁን እወደዋለሁ፣ አፈቅረዋለሁኝ። ስለዚህ ከዚህ በኋላ በእኔ ሕይወት አያገባችሁም። እናንተም ከፈለጋችሁ፣ እንድወጣ ከፈለጋችሁ በቃ ቤቱን ለቅቄ እወጣለሁኝ፣ ብላ የማያቋት ሰው ሆነች። አቶ ደረጀ ነይጅሽን ብሎ ይዟት ሲሄድ፣ ቆይ ለምንድን ነው እንደዚህ የምታደርጊው ዳጣ? የማላቅሽ ሰው እኮ ነው ይሆንሽብኝ። እና ምን ጠብቀህ ነበር አባዬ? እናቴን ንገረኝ ብልህ እናቴን አልናገር ብለህ መከራዬን አሳይኸኝ። አልፎም ደግሞ የገዛ ልጅህ ስልኬን ወስዳ ከናታን ጋር ስትጀናጀንና የኔን ስሜትና የእሱን ስሜት ስታጣራ ነበር። እና ምን ጠብቀህ ነበረ? እና እየቀለድሽባት ነው? አይ አይደለም፣ ከዚህ በኋላ እንደውም እውነቱን እሱን አፈቅረዋለሁ። በቃ ተውኝ። አሁንስ በጣም አበዛችሁት። አንተም ቢሆን ነገ ዛሬ እያልክ የእናቴን ነገር አልናገር ብለህ የለ። በቃ አንተም የእናቴን እውነት ስትነግረኝ እኔም ደግሞ ከናታን ጋ ያለኝን እውነት እነግርሃለሁኝ ብላ ረግጣ ወጣች። ሰላምዬ ደግሞራል ሆነቻት። እሰይ ጎበዝ፣ ጀግና የኔ ልጅ እንኳንም እንደዚህ ያደረግሽው ብላ ስትል ባኪ ሰላምዬ አንች አንቺ የማታውቂው ብዙ ነገር አለሽ። እናም ደግሞ የእኔ ልጃት ወይም እኔ አንቺ ልጅ አይደለሁም ብላ አለች። ችግር የለውም ታዲያ መውለድ ቋንቋ ነው መወለድ ቋንቋ ነው። እናትሽስ ብሆን እስኪተኝ እኔ የምፈልገው አንድና አንድ እናቴን ፈልጎ ማገኘት ብቻ ነው። ስለዚህ እባኩ ሰላም እየዝም በይኝ ብላ አለች። ሰላም ሰላም! ውድና የተከበራችሁ የትርሲ ስንድቅ ሚዲያ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነው ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ዳጣ ድራማ እንደቀጠለ ይገኛል። ዛሬ አቶ ደረጀ ኤቢን አቃጥሎ አቃጥሎ ለቀቃት። ቆይ አንቺ ምን አይነት አረመኔ ይጨካኝ ነሽ? የእውነት አንቺ የኔ ልጅ ነሽ? ብሎ ሲላት አባዬ በቃ ተወኝ። ማድረግ ያለብኝን አድርጊያለሁ። ደግሞ እኔ ስሜታቸውን እንገላገልኳቸው እንጂ ሌላ ምን አድርጊያለሁ። እና ታዲያ አንቺ ናታንን የማትወጂው እና የማትፈልጊው ከሆነ ለምንድ ነው የሰው ስልክ ይዘሽ ሂደሽ የእነሱን ስሜት ማጣራት የፈለግሽው? አሁን እውነት አንቺ የኔ ልጅ ነሽ ምን ማለት ፈልገህ ነው አባዬ? እናታ ዲያ የማን ልጅ ነኝ ወይስ ደግሞ እናቴ ከሌላም አምጥታ ይኖር ልትን ነው በቃ አፍሽን ዝጊ፣ ከዚህ በኋላ እንደውም ለአንቺ ገንዘብም ሆነ ስልክም ሁሉም ነገር አያስፈልግሽም ብሎ ቀምቶ ይዞ ሁዶ ቁም ሳጥን ውስጥ ቆለፈበት። ከዛ ማርቲ ይቺ ልጅ ምንም ነገር ብትፈልግ እንዳትሰጫት እንዴ፣ ደሬ ምን ማለት ፈልገህ ነው? ነገርኩ ነገርኩሽ ትዳርሽን የምታከብሪ ከሆነ ከዚህ በኋላ ከዚች ከልጅ ጋር ምንም አይነት ግንኙነት እንድኖርሽ አልፈልግም። ናታን ናታን አንቺ የማትረቢ ሴት ነሽ። እውነት ለመናገር በጣም አፍሬብሻለሁኝ። በዚህ ልክ ክፋት ያለብሽ አይመስለኝም ነበር። የእውነትም ልትቀየር ይመስሎኝ ነበር። እባክህ ተወኝ። በቃ ትሰማኛለህ። እኔ እንውጣ ብዬ ስልህ አባቴ ሊሄር ነው ወደ አውሮፓ። ስለዚህ እንውጣ ብዬ ስልህ ምንድን ነበር ያልከኝ? እኔ አባትሽንም ሆነ እናትሽንም አልፈልግም ማለቴ አልፈራቸውም። ነገር ግን እኔ ከአንቺ ጋር መሆን ምናምን አደር ያልከኝ እና ታዲያ እውነት የነገርኩሽ እኔ ከአንቺ ጋር መሆን አልፈልግም። ደግሞ መልካም ሴት መሆን ከፈለሽ ልክ እንደ ዳጣ ግልጽና የምትፈልጊውን ነገር ፊት ለፊት መጠየቅ አለብሽ። ካልሆነ ግን እመኝኝ፣ አንድ ቀን በራስሽ ራስሽን ትወቅሻለሽ ብሎ አላት። ሰላምዬ ናታንን፣ እኔም ልክ ናታን የእውነት የፍቅርን ጥያቄ እንደተቀበለችህ በጣም ገብቶኛል። ስለዚህ አደራህን ዳጣን እንዳትጎዳት ብላ አለችው። አለ እኔ በፍጹም አልጎዳትም። ደግሞም አንቺም አታውቂው ብዙ ነገር አለች ሰላምዬ፣ ስለዚህ እሱን ነገር ባናወራ ደስ ይለኛል ብሎ ሲላት፣ ምንድን ነው ማላውቀው ወይስ ደግሞ እያስመሰላችሁ ነው? እኔ እንኳ እያስመሰልኩ አይደለም ሰላምዬ፣ ግን አንድ ሀቅ ማወቅ ያለብሽ ዳጣ እያስመሰለች ነው። ገና ገና ኤቢ በጣም ብዙ ጊዜ ስለተፈታተነቻት እሷን ለመበቀል ብላ ነው አታስብ ዳጣ በጣም የዋህና ምስኪን ስለሆነች ከጎኗ ሁነት ትሪት ካደረካት እመነኝ ታፈቅርሃለች። ሴሌ ደግሞ የሚንከባከባትን ወንድ በጣም ነው የምትወደው። ነው ብለሽ ነው? አዎ እኔ እንግዲህ እንደዛ ይመስለኛል። ምን ነው አንቺም አጋጥሞች ነበር እንዴ? አይናቱ እኔን ለሌላ ጊዜ አወራሃለሁኝ። ስለዚህ ለአሁኑ ግን ማተኮር ያለብን እዳጣ ላይና እዳጣ ላይ ብቻ ናት ብላ አለችው። ከዛ እሺ ብላ ስትል ዳጣ እየመጣች እና ምን አዲስ አለ? እያለ ስታወራቸው ያንቺ ፍቅር ብቻ ነው አዲስ። አይ እንግዲህ አትጃጃል ናታን። ምኑ ነህ ነው እኔ እያስመሰልኩ ነው አልኩ። አይደለም እንዴ ምንድን ነው እንደዚህ መቅመ